ግብፅ ኤርትራን አለሁልሽ አለቻት አሜሪካ በኢትዮጵያውያን ምክንያት በጦር ወንጀል ልትመረመር ነው የአርሲ ንጹሃን ግድያና የሲኖዶሱ ጥሪ ለመንግሥት ጤና ይስጥልን ይህ የአይኒውስ አማርኛ ዕለታዊ ዜና ነው ከእኛ ጋር ይቆዩ ግብፅ የኤርትራ ሉዓላዊነትና የግዛት አንድነት በፅኑ እንደምትደግፍ ፕሬዚዳንት አብዱል ፈታህ አልሲሲ ተናገሩ። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ለአምስት ቀናት ይፋዊ የሥራ ጉብኝት ትናንት ካይሮ የገቡትን የኤርትራ አቻቸው ኢሳያስ አፈወርቂን ተቀብሎ አነጋግረዋል። ከፕሬዚዳንቱ ጽህፈት ቤት የወጣው መግለጫ እንደሚያመለክተው ሁለቱ ፕሬዚዳንቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብፅ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ተናግረዋል። ይህ የፕሬዝዳንት አልሲሲና የፕሬዝዳንት ኢሳያስ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሰው የነበረውን የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር አብይ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላ ነው። የኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዚዳንት አል ሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን በአሁኑ ጉብኝትም ፕሬዝዳንቱ ይህንኑ በድጋሚ እንዳረጋገጡላቸው የወጣው መግለጫ አመላክቷል። ሁለቱ መሪዎች በተጨማሪም በጦርነት እየታመሰች በምትገኘው በሱዳን ጉዳይ ላይ መወያየታቸውም ተነግሯል። አምነስቲ ኢንተርናሽናል አሜሪካ በኢትዮጵያውያን እስረኞች ላይ የፈጸመችው ጥቃት የጦር ወንጀል ተደርጎ ሊወሰድ ይችላል አለ። አምነስቲ አሜሪካ በየመን በፈፀመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦር ወንጀል ምርመራ እንዲደረግ አሳስቧል። ባሳለፍነው 2017 ዓ.ም ሚያዚያ ወር ላይ አሜሪካ በየመን ሁቲዎች የሚተዳደሩትን የስደተኞች መጠለያ ላይ በፈፀመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምነስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይችላል ሲል ገልጾ ምርመራ እንዲደረግ አሳስቧል። አምነስቲ የአሜሪካ ጦር ሚያዚያ 20 ቀን 2017 ዓ ም በፈጸመውና የኦፕሬሽን ራፍ ራዳር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰብአዊነት ሕግን የጣሰ ነበር ብሏል። እንደ ተቋሙ ገለጻ የአየር ጥቃት የተፈጸመበት መጠለያ ጣቢያ የሁቲ ባለሥልጣናት ሕገወጥ ስደት ምክንያት ያሰሯቸውን ስደተኞች የያዘ ሲሆን ቦታውም የሚታወቅ፣ ሰላማዊ ሰዎች የሚገኙበት ቦታ ነበር ብሏል። በሁቲ የፍትህና የሰብአዊ መብቶች ሚኒስቴር መረጃ መሰረት በጥቃቱ ወቅት 117 አፍሪካውያን ስደተኞች ታ የነበረ ሲሆን 61 መገደላቸውንና 56 ደግሞ መቁሰላቸውን አትቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንግስት የዜጎችን በህይወት የመኖር መብት እንዲያረጋግጥ ጠየቀች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ህይወታቸውን ያጡ ወገኖችን አስመልክቶ መግለጫ አውጥቷል በመግለጫውም ጥቅምት 14 ለጥቅምት 15 ቀን 2018 ዓ ም በጉናና መርቲ ወረዳዎች 17 ክርስቲያኖች ጥቅምት 17 ለጥቅምት 18 ቀን 2018 ዓ ም በሸርካ ወረዳ 3 ክርስቲያኖች እንዲሁም በዋቤ ወረዳ አምስት ክርስቲያኖች በድምሩ በጥቅምት 2018 ዓ ም ብቻ 25 ኦርቶዶክሳዊያን በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ መገደላቸውን አስታውቋል። ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላትም ይህ ኢሰባዊ የሆነን ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩ ጠይቋል። በሱዳን ፈጥኖ ደራሽ ጦር በተያያዘችው አልፋሽር ከተማ በተፈጸመ ጥቃት ከሁለት ሺህ በላይ ሰዎች ተገደሉ። በሱዳን ፈጥኖ ደራሽ ኃይሎች አሬሴፍ በቅርብ ቀናት ውስጥ በአልፋሽር ከተማ በፈጸሙት በተባለ የጅምላ ግድያ ከሁለት ሺህ በላይ ሰላማዊ ሰዎች መገደላቸው ተነገረ። ፈጥኖ ደራሽ ኃይሎቹ ባሳለፍነው ቅዳሜና እሁድ በሱዳን ምዕራባዊ ዳርፉር ግዛት ውስጥ የምትገኘውን አልፋሽር ከተማ ከተቆጣጠሩ በኋላ ዘር ተኮር የጅምላ ግድያዎችንና ሌሎች አሰቃቂ ድርጊቶችን መፈጸማቸውን የሚያመላክቱ ሪፖርቶች በመውጣት ላይ ናቸው። ከሱዳን ጦር ጋር አጋር የሆኑት ኃይሎች በበኩላቸው ባሳለፍነው ማክሰኞ ባወጡት መግለጫ የፈጥኖ ደራሽ ኃይሎች አሬ ሴፍ በቅርብ ቀናት ውስጥ ከሁለት ሺህ በላይ ንጹሐን ዜጎችን ገድለዋል ሲሉ ከሰዋል። በሱዳን ያለውን ጦርነት ከማህበራዊ ሚዲያ፣ ከኤሌክትሮኒክስ ና ከብሮድካስት ሚዲያ ከሚለቀቁት የፎቶና ተንቀሳቃሽ ምስሎች እና ከሳተላይት ምስል በመጠቀም ሲከታተል የቆየው የያሌ ዩኒቨርሲቲ የሰብአዊ ምርምር ማዕከል ፈጥኖ ደራሽ ኃይሉ ከፈጸመው የጅምላ ግድያ ጋር የሚጣጣም ማስረጃ ማግኘቱን አመላክቷል። የአይኒውስ አማርኛ ዕለታዊ ዜናዎች ይህንን ይመስላሉ። ከእኛ ጋር ይሁን።